ትኩሳት ስብሃት ገብረ እግዚአብሔር ክፍል 11። የሞት ጥሪ አማንዳ። ወደ ኤክስ ልንመለስ ሶስት ቀን ሲቀረን ሲልቪ ቤቶቿን ለመሰናበት ሄደች። ጊዜው ንጹሕ ብርሃንና ለስላሳ ሙቀት በዝግተኛው ነፋስ የሚንሳፈፉበት ውብ የጸደይ ቀን ነበር። የፓሪስ ሴቶች ወደ ሰፊው ስመ ጥሩ ጎዳና ወደ ሻንዜልዜ እንደሚጎርፉ ታወቀኝ። በሜትሮ ወደዚያው ሄድኩ። ሱቆቹ የጸደይ ሞድ ልብሶቻቸውን መስኮቶቻቸው ላይ ዘርግተዋል። ካፌዎቹ ጠረጴዛ ወንበሮቻቸውን ወደ መንገዱ አውጥተው ከአብዛኛዎቹ ጠረጴዛዎች በላይ በልዩ ልዩ ቀለማት ያጌጡ ሰፋፊ ጃንጥላዎችን ዘርግተዋል። ሰው ይንጋጋል፣ ትራፊኩ ይፈሳል። አንዱ ካፌ ውጪ ሰው የሚተላለፍበት ቦታ፣ አንዲት ትንሽ ጠረጴዛ አጠገብ ተቀመጥኩ። በጸደይ ቀን ሻንዜ ልዜ ጎዳናው ዳር ቁጭ ብሎ ቢራ እየጠጡ አላፊ አግዳሚዋን ፈረንሳዊትና የስንትና ስንት ሌላ አገር ሴት መቃኘት ከዚህ የበለጠ ምን ደስታ ይገኛል? ሴቶቹ የጸደዩን ብርሃንና ነፋስ ለመቀበል የፈነዱ አበባዎች ይመስላሉ። የወፍ ቋንቋ መሳይ ፈረንሳይኛቸውን በልዝብ ድምፃቸው እንደ ዘፈን እየተቀባበሉ የተነጠፈውን ድንጋይ በረጅም ተረከዛቸው ኳ ኳ እያረጉ ውብ ዳሌያቸውን እያወዛወዙ ወደ ላይና ወደ ታች ይተላለፋሉ። ዓይኔ አብሯቸው ይመላለሳል። ቀስ እያለ ዓይኔ ሰከረ። ውበት በዛበት። የአንዷን ኩሯር አረማመድ ሳደንቅ ትንሽ እንደተራመደችልኝ ሕዝቡ መሀል ገብታ ትጠፋለች። የሌላዋ ግሩም ቅርጽ ዓይኔን ይስባል። ከዳሌዋና ከባት ከተረከዟ የቱን እንደምመርጥ ገና ሳልወስን ሕዝቡ ይውጣታል። ደግሞ የአንዷ ጸጉርና አንገት ልቤን ይወስደዋል። የምትቀጥሏ ወጣት ነጭ ጥብቅ ያለ ሱሪ ለብሳ ስታልፍ አይኔ በዳሌዋ እንቅስቃሴ ላይ ይተከላል። እሷንም የሚንጋጋው ሕዝብ ይውጣታል። ሌላ ውበት ሌላ ሴት ላይ ተጭኖ ሲሄድ አይኔን ይስባል። እንደዚህ ስል አይኔ ሰከረ። የቢራይን ሂሳብ ከፍዬ ወደ ፕላስ ደሌቷል በኩል ስራመድ የአንዷ ጸጉር አይኔን ማረከው። ሴትዮዋ ከኋላ ሲያዩዋት ምንም አትል እረሻን ዜልዜ ልዜ ስላየዋት ነው እንጂ ሌላ ቦታ ባያት በጣም ደስ ትላለች። አጠር ያለች ወጣት ናት። ቀይ ቦርሳ አንጠልጥላለች። ገላዋን አቀፍ አድርጎ የሚሸፍን ነጭ ባለሽንሽን የጸደይ ቀሚስ ለብሳለች። ወገቧን ሰፊ ቀይ ቀበቷ አቅፎታል። ቀይ ባለ ረዥም ተረከዝ ጫማ የረገጡት እግሮቿ ወፈር ብለው ቀለማቸው ወደ ቡናማ የሚያደላ ነው። ወፍራም ዳሌዋ ከነጭ ልብሷ ስር ሲወዛወዝ ያስታውቃል፣ ምኞት ይቀሰቅሳል። ግን ዋናው ውበቷ ጸጉሯ ነው። ይሄ ንጹሕ ነጭ ጸጉሯ ወደ ኋላዋ ትከሻዋ ድረስ ተለቆ ፀሐይ ውስጥ ይብለጨለጫል። የረጋ የጨረቃ ብርሃን የሚመስል ንጹህ ጸጉር ከዚህ በፊት የት ነው ያየሁት? የት? መቼ? የት? ሴትዮዋ ወደ ቀኝ በኩል ተጠምዛ ከሻንዘሊዜ ወታ አንድ ሌላ መንገድ ይዛ ወደ ላይ በኩል መራመድ ጀመረች። ለምን ተከተልኳት አላውቅም። መንገዱ ዳር ብዙ መኪናዎች ቁመው ነበር። እሷ አንድ ጥቁር ጃጓር ስፖርት መኪና ውስጥ ገባች። አልፊያት ወደ ላይ በኩል መንገዴን ስቀጥል፣ ሀይዘር አለችኝ። ባለውበት ቆምኩ። የአማንዳ ድምፅ፣ ጆሮዬን ማመን አልቻልኩም። ግን ጸጉሩም የሷ ነው። አሁንማ አስታወስኩ። ወደ እሷ ዞርኩ። ከመኪናዋ ወጥታ እየሮጠች መጣችና ተጠመጠመችብኝ። ሽቶዋ በጣም ደስ ይላል። አማንዳነሽ እውነት አሁን ታዲያ ሁሉ ጮማ ማየት ሄደ ሸጥኩት፣ አለችና ትንሽ ከኔ ራቅ ብላ አንድ ሁለት ጊዜ እየተሽከረከረች ምን ይመስላል? አለችኝ። ተአምር ነው። ባይኔ ባላይች ኑሮ አላምንም ነበር። ቴንክ ዩ እውነቴን ነው። አሁን እኮ ማን እንደሆን ሳላውቅ ከኋላሽ በኩል ሳይሽ የማናት ቆንጆ ፈረንሳይ እያልኩ ስከተልች ነበር። አንድ ሴት ምን መስማት እንደምትወድ ጥር አድርግ ታውቃለች። መቼስ አረ እውነቴን ነው ደስ ካልኩ አብረ ምሳ ብላስቲ። ጥሩ። ወደ ቆንጆ ጥቁር መኪናዋ ገባን። አማንዳ ድሮ ቁምቡርስ ነበረች፣ አሁን ግን ቢራቢሮ ሆናለች። ትርፋ ገጯ ጠፍቷል። አንገቷ ዙሪያ ተጠፍጥፎ የነበረው ጮማ ረግፏል። ፊቷ ሙሉ ነው፣ ግን ደስ ይላል። ከንፈሮቿ ረውዝ ብጤ ቀለም ተቀብተው፣ ሰማያዊ ዓይኖቿ በጥንቃቄ ተኩለው፣ ቀይ ጉትቻዋ ከነጭ ጸጉሯ አጠገብ ሲታይ በረዷ አጠገብ የተንጠለጠለ እንጆሪ ይመስላል። ከአስቀያሚዎቹ ሴቶች ማኅበር ወጥታ ቆንጆዎቹ ማህበር ገብታለች። ድምጿ ሳይቀር ተለውጧል። ድሮ አልቃሻ ብጤ ነበር፣ አሁን ግን ልስልስ ያለ ቆንጆ ድምፅ ነው። ንገሪኝ እስቲ ምን እንደዚህ ለወጠሽ? አልኳት። አንድ ሰካራም አለችኝ። ምን ሉን ተሰናብቼ ወደ አገሬ ስሄድ ኤሮፕላኑ ውስጥ አንድ ሰውዬ አጠገብ ተቀመጥኩ። ሰውዬው ሰክሮ ነበር። ሉትዝ ዝ እያለኝ ለብቻዬ ሳለቅስ፣ ምን ያስለቅስሻል? የወደደሽው ሰውዬ እምቢያለሽ ደግ አረገ። በዚህ እድሜሽ ምን እንዲያዋፈረሽ አለኝና ያኔ የሆኑ ረሳኝ፣ እንቅልፍ ወሰደው። እኔ ግን ቃላቱን እስከ መቼ ማድረሳቸውም ለመጀመሪያ ጊዜ አንድ ሁነት ተገለጸልኝ። ይኸውም እጅልኛ ነው እንጂ ውፍረቴን እንደ ጭነት ተሸክሜ መዞር የለብኝም። ጭነቱን አውርጄ ልጥለው እችላለሁ። ልጥለው ቆረጥኩ። ሳን ፍራንሲስኮ ይጄ ሙያቸው ክብደት መቀነስ ከሆነ ሰዎች ጋር አራት ወር ሙሉ ሰራው። ውጤቱን አንተም አመሰገንክልኝ አለች። ሳቋ ውስጥ ወጣትነትና የህይወት ድል አድራጊነት ይጨፍራል። ባለአራት ኮከብ ሆቴሏ ወሰደችኝ። ክፍሏ ሁነን በቴሌፎን ሁለት ምሳ አዘዘች። አሁንም አስደነቀችኝ። ኤክስ ሳውቃት ፈረንሳይኛውን በአስቀያሚ የአሜሪካን ቅላጼ ነበር የምታዜመው። አሁን ግን የፓሪስ ፈረንሳይኛ ሊሆን ምንም አልቀረው። እያየችኝ ስትስቅ እንደዚህ የሚያስደስት ለውጥ አይቼ አላውቅም። ቴንኪ ዩ ዩ አር ሪሊ ስዊት አለችኝ። ከምሳ በኋላ ፓሪስ ምን ትሰራለህ አለችኝ። ነገርኳት። አንችስ አልኳት። ከኒውዮርክ የዛሬ ሳምንት መጣሁ። ይሄ ጃጓር ከኢንግላንድ እስኪመጣልኝ ነበር የምጠብቀው። ነገ ወይም ተነገ ወዲያ ወደ ኤክስ መሄዴ ነው ሉን ማግኘት አለብኝ ደህና ነው አሁንስ የሚፈልገኝ ይመስላል ለጊዜው ሴት አልያዘ እንደሆነ ጥርጥር የለውም ይዞ እንደሆነ ነጥቄ መውሰድ ይኖርብኛል ምን ነጥቄ ወስደዋለሁ ምን ነው ገረመ የድሮ አማንዳ መስያለሁ እንዴ ተለውጫለሁ እኮ ተዘጋጅቼ ነው የመጣሁት ቢያንስ አርባ የሳይኮሎጂ መጽሐፍ አንብቤ ያለው ደግሞ ሉን አውቀዋለሁ ግብረ ስጋ በጣም ይወዳል ለእሱም ተዘጋጅቻለሁ እንዴት ለሌላ ሰው ቢሆን ይህን አልነግረውም አንተ ግን ትወደኛለህ። ወፍራም ሳለሁም ተወደኝ ነበር። ለእኔ ግድ ነበረ። የተሻልኩ ሰው ሁኜ ስላየኝ በጣም ደስ ብለዋል። ይሄ ለእኔ ትልቅ ስጦታ ነው። በጣም ተወዳጅ ነህ እና ለምን እንደሆነ ሳላውቅ በጣም አምንሃለሁ። ለምንድን ነው ማምንህ? ምክንያት የለውም፣ ምክንያትም አያስፈልገውም። እውነቴን ነው። ብልህ ነህ። አገሬ ሁኜ ብዙ ሳስብ ነበር። ኤክስ ሆነንም መወድ ነበር፣ ግን ያኔ ስሜቴን ለመናገር ፈራ ነበር። ድፍረት መስሎ ይታየኝ ነበር። አሁን ግን ሳልፈራ ስሜቴን ልናገር እችላለሁ። ተለውጫለሁ። ጤነኛውኛ ያለው ስለዚህ ልንገርህ በጣም ነው ሞድ ጺምን ስትላጭ በጣም ታምራለህ ቆንጆ ስለሆንክና ስለመወድህ ልስም እፈልጋለሁ ትፈቅድልኛለህ አለችና ፊት ለፊቴ ከተቀመጠችበት ሶፋ ተነስታ በዝግታ አፌ ላይ ስማኝ ተመልሳ ቁጭ አለች እያየችኝ ሳቀች ግራ ስለገባኝ አሁን አታረሳሽኝ ለግብረ ስጋ ተዘጋጅቻለሁ ያለው ስት ምን ማለትሽ ነው አልኳት ቀላል ነው ሰላስበው ከአንድ የሰላሳ ሰባት ዓመት ህንድ ጋር ገጠምኩ። ፒኤችዲ ያለው ሊቅ ነው። ዩኒቨርሲቲ ውስጥ ጎብኝ መምር ነው። እሱ ስለ ግብረ ስጋ ያስተማረኝም ብነግርህ ልታምነኝ አችልም። ልነግርህም አልችልም። ቃላቱን አላውቀውም። ግን ስራውን በኃይል ይችልበታለሁ። ፕሮፌሰሩ ገና ገና ቀሽም ነሽ ይለኛል። እውነቱ ነው። ከህንዶቹ ጋር ስታይ ቀሽም ነኝ። ግን ሉን ሂጄ አንድ ሌሊት ከእኔ ጋር ሳሳድረው እብድ እንደሚሆንልኝ እርግጠኛ ነኝ። ከዚያስ? ከዚያ አንጃ ሉ ከፈለገ አሜሪካ እንሄዳለን፣ ካልፈለገም ኤክስ እንቀራለን ወይ ፓሪስ እንመጣለን። ከአንድ ሶስት አመት በኋላ ሀሳቤን ያለወጥኩ እንደሆነ እንጋባለን። እምቢ ያለ አገባሽም ያለሽ እንደሆነስ እሱንም አስቤበታለሁ፣ ተዘጋጅቻለሁ። አየኋት፣ ትችላለች፣ የፈለገችውን ለማግኘት ትችላለች። በሶስተኛው ቀን አማንዳ ሲልቪ እኔ በአማንዳ ጃጓዋር ወደ ማርሰ ያመራን ኤክስ ስንደርስ አርብ ማታ ነበር። ልውል ሰገድ ከጀምሺድ ጋር ሞንቴ ካርሎ ሄዷል። እንግዲህ አማንዳ እስከ ሰኞ ጠዋት መታገስ ይኖርባታል። እኔ ፓሪስ እጄ ቅናት ውስጥ ስንፈላሰስ ኤክስ ውስጥ ምን ምን ተደረገ? ከባህራም፣ ከተካና ከኒኮል የሰማሁትን ሳገጣጥመው እንደሚከተለው ሆነ። አንድ ማክሰኞ ከሰዓት በኋላ ኒኮል ከፋሽስቶቹ ተደብቃ ሰንብታ ከተመለሰች በኋላ ባህራም የሚሰራበት ትምህርት ቤት ዲሬክተር ቢሮ አስገባውና ከስራው ላሰናብቶ ነው አለው። ባህራም ምነው ቢለው በስራው በጣም ተደስቼ ነበር፣ ግን የጋርደን ከተማ የፖሊስ ሹም እንዳሰናብተው አዘዘኝ አለው። እዚህ ውስጥ የፖሊስ ሹም ምን አገባው? አለ ባህራም አዩ እርስዎ የውጭ ሀገር ዜጋ እንደመሆኑ መጠን እዚህ ሀገር ስራ ለመያዝ ልዩ ፍቃድ ያስፈልገውታል። እስካሁን ያለ ፍቃድ ወረቀት ስለሰሩ እርስዎም እኔም ልንቀጣ እንችል ነበር፣ ግን የፖሊስ ሹሙ ጓደኛዬ ነው። የስራ ፍቃድ እንደሌለኝ እንዴት አወቀ? አለ ባህራም። ሰው ነገረው ይመስለኛል። ኤክስ ውስጥ ጠላቶች አለዎት። ባህራም ገባው፣ ፋሽስቶቹ መሆን አለባቸው። እሺ ደሞዜን ይስጡኝ፣ አለ። የሁለት ወር ከሶስት ሳምንት ደሞዝ አለው ዲሬክተሩ ገንዘቡን ከቢሮው ጠረጴዛ ኪስ አውጥቶ አቀበለው። ባህራም ገንዘቡን ቆጠረ። የተዋዋሉት ገንዘብ ሲሶ ነው። ሌላውስ አለ ባህራም። ዲሬክተሩ ከጠረጴዛው ኋላ እንደ ተቀመጠ ቅዝቅዝ ባለ ክፉ ድምፅ የምን ሌላ አለው። ይሄ ሙሉ ደሞዜ አይደለም፣ አንድ ሶስተኛው ነው። ማን ያለው ደሞዝን ሰጥቻ አለሁ። ከፈለግክ ውሰደው፣ ካልፈለግክ ተው። ድሮ አልጄሪያ ሳለው አረቦቹን ከዚህ ባነሰ ደሞዝ ነበር የምናሰራችሁ። ባህራም ረጋ ባለ ድምፅ አረቦቹን ቅኝ ግዛት ስላደረጋችኋቸው በካልቾ ብለው ከሀገራቸው አስወጧችሁ። የሆነ ሆኖ እኔ አረብ አይደለሁም የኢራን ሰው ነኝ። የኢራን ሰው ሰውን አይነካም፣ ግን ማንም ሰው የኢራንን ሰው አይበድልም። ስለዚህ አለና ድንገት በጠረጴዛው ተንጠራርቶ ሰውየውን አነቀው። ሰውየው ራሱን ለማስጣል አልሞከረም። ባህራም ሲያፈጥበት በደነገጠ ድምፅ አይንኩኝ አስም በሽታ አለብኝ፣ አለው። ባህራም ለቀቀው። ሰውየው ከጠረጴዛው ኪስ ሌላ ገንዘብ አውጥቶ ባህራም ፊት ቆጠረው። ባህራም ገንዘቡን አንስቶ ኪሱ ከተተ። ሰውየውን አየው። ወንበሩ ላይ ተቀምጦ ወደ ላይ ይመለከተዋል። ባህራም አፉ ውስጥ ብዙ ምራቅ ሰበሰበ። ሰውየው ፊት ላይ ተፋው። ሰውየው መሀረብ ሊያወጣ እጁን ወደ ኪሱ ሲከት ባህራም ትቶት ወጣ። ከዚያ እየጨሰ ወደ ኤክስ የሚወስደውን አውቶቡስ ተሳፈረ። ያን ቀን ተካን ባያገኘው ጥሩ ነበር። ተካ በበኩሉ ከአንድ ወር በላይ ሲበሳጭ ሰንብቷል። ጀርመኗ ልጅ የባሰባት ሄደ። በፊት እንኳ ከዚያ ከሀገሯ ልጅ ጋር የምትወጣው አልፎ አልፎ ነበር። አሁን ግን ቢያንስ በሳምንት አራት ማታ ከሱ ጋር ነች። ተካ እንግዲህ ቢበዛ በሳምንት ሁለት ማታ ቢያገኛት ነው። ለዚያውም ሁለቱም ማታ የንትርክ ማታ ነው ሁልጊዜ ጊዜ ስለ ጀርመኑ ይጨቃጨቃሉ ከሱ ጋር ምን ትሰሪያለሽ በራሴ ህይወት ምን አገባ አብራችሁ ትተኛላችሁ ምን አገባ በጥፊ የመታት ንገሪኝ ይተኛሻል ይላታል በንዴት አሁን ይተኛኛል በል ምን ትሆን ትለዋለች እንደገና አንድ ሁለት ጥፊ አቀምሳትና በግድ ታግሎ ይተኛታል አንድ ማታ ግን ዝግ ባለ ድምጽ ልሰናበትን የመጣሁት አለችው። ልቡ እየፈራ ምን ነው የልት አላት። የትም አልሄድም! እስቲ ዛሬ እንኳ ሳንጣላ እንደር። የመጨረሻችን ሌሊት ነው። ሄርማን ሊያገባኝ ቆርጧል፣ እኔም እሺ ብየዋለሁ። በሰላም አደሩ። ከዚያ በኋላ አነጋግረው አታውቅም። ጀርመኗ ያስለመደችው ሲቀርበት ጊዜ ያንገበግበው ጀመር። በቶሎ ሴት ማግኘት እንዳለበት ገባው። ቢመለከት ኒኮላ አለች። መልኳ እጅግም ነው ወንድ በብዙ ልትስብ አትችልም። ለዚህ አይደል ባህራምን በገንዘቧ የምታኖረው። ግን አሁን ባህራም አብዛኛውን ጊዜ ከኤክስ ውጭ ነው። ስለዚህ ሌላ ወንድ መፈለጉ አይቀርም። እንዲያውም ይህን ጊዜ እሱ ተካ ሴት ያስፈለገውን ያህል እሷም ወንድ መፈለጉ አይቀርም። ሌላ ሴት እስኪያገኝ ማቆያ ትሆነዋለች። እሷም በበኩሏ ባህራም እስኪመጣላት ማቆያ ይሆናታል። የጋራ ጥቅም። ማክሰኞ ከምሳ በኋላ ቤቷ ሄደ። ቡና ፈላችለትና ዛሬስ ምን ሰማና ልትጎበኘ ይመጣ? አለችው። አንድ ነገር አስቤ ነው አላት። ምን? እኔና አንቺን የሚጠቅም ሀሳብ ነው። ንገረኛ። ደስ ትይኛለሽ። ስለዚህ ባህራን በሌለበት ጊዜ እዚህ ቢመጣ ጥሩ ይመስለኛል። መተስ እናውራለን፣ እንጫወታለን እያለ እጁን እጇ ላይ ያስቀመጠ፣ እጇን እያሸሸች ለእኔ የሚሆን ጨዋታ ያለህ አይመስለኝም አለችው። አለኝ። የለህም። ከባህራም በምን አንሳለሁ? በሁሉም ነገር። ሞኝ ነሽ። ይልቅ አንድ አቃጣሪ አረብ እየከፈልሽው ከሚተኛሽ እኔ ያለ ገንዘብ ብተኛሽ አይሻልሽም? አላት። ፊቷ በቁጣ እሳት መሰለ፣ ግን ድምፁ አልተለወጠም። ወንድ ከውን ኪድና ባህራምን አቃጣሪ አረብ ነህ በለው። እኔ ወንድ ስላልሆንኩ የሚገባህን ቅጣት ልሰጥ አልችልም፣ ግን ቆሻሻ ነህ። አንጎልህም ቆሻሻ ነው። ሰውነትህም ቆሻሻ ነው። እግሬ ይገማል። አፍ ከሬሳ እኩል ይቆንሳል። አሁን ቤቴ ሳይገማ ተነስና ሄድልኝ አለችው። ተነሳ ቁጭ እንዳለች ሳታስበው በጥፊ መታት። ከወንበሯ ተከነበለች። ከወለሉ ላይ በጸጉሯ አጎትቷ ነሳትና አንገቷን ሳማት። ስትፍጨረጨር እጇን ጠምዞ ወደ አልጋዋ ወሰዳት። አልጋው ላይ ጣላትና አንድ ጡቷን ጭብጥ አርጓ ያዘ። መፍጨርጨሯን ተወች። በአፏ ብቻ ተውኝ ብትተውኝ ይሻላል እያለች ትፎክራለች። እጁን ሰደደና ሙታንቲዋን ሊያወልቅ ሲል እንደገና መፍጨርጨር ጀመረች። ጡቷን የባሰውን በኃይል ጨበጠው፣ ጸጥ አለች። ሙታንቲዋን አወለቀው። እምባዋ የወርድ ጀመር። ቁጣዋ ወደ ልመና ተለወጠ። እባክ ተውኝ፣ ምን አረኩ? ልመናዋን ከምንም አልቆጠረውም። ጡቷን ጨብጦ እንደያዘ የሱሪውን ቀበቶ ፈታ። አሁንም እንባዋ እየወረደ እባክህ ተወኝ፣ እርኩስ ነኝ፣ የሁለት ወር ነፍሰ ጡር ነኝ አለችው። የሱሪውን ቁልፍ ይፈታ የነበረው እጁ ባለበት ደረቀ። ጡቷን ይዞ የነበረው እጁ ለቀቃት። ሱሪውን መልሶ ቆለፈ፣ ትቷት ወጣ። አልጋዋ ላይ ተደፍታ ስታለቅስ ባህራም ደረሰ። ከጋርደን እየበሸቀ መምጣቱ ነበር። በጥፊ ተመትቶ የቀላውን ፊቷን አየ። እያለቀሰች የሆነውን ሁሉ ነገረችው። ተናዶ ተካን ፍለጋ ወጣ። ኒኮል ተከተለችው። ምናልባት አደገኛ ነገር እንዳይሰራ ፈርታለች። እሱ በረጅሙ ሲራመድ እሷ አልደርስበት ብላ ከኋላው ከሩቅ ሱክ ሱክ ስትል ኤክስን አቋርጠው ሲቲ አጠገብ ሲደርሱ ባህራም ተካን አየው። ጠራው። ተካ ቆመ። አንድ ትልቅ ዛፍ ስር ነበር። ባህራም ደረሰና ቃል ሳይናገር በጥፊ መታው። ተካ ቡጢ ሰነዘረበት። ባህራም ጎንበስ ብሎ አመለጠና በፍጥነት የተካን እጅ ይዞ ጠምዞ በኃይል ወረወረው፣ ከዛፉ ጋር አጋጨው። ከዚያ በኋላ ተካ ሊከላከል አልቻልም። አንጎሉ ዞሮበታል። ባህራም እጅ ውስጥ እንደ ሕፃን ሆነ። ባህራም ጭንቅላቱን ይዞ ፊቱን ከዛፉ ጋር ደጋግሞ ደጋግሞ አጋጨው። የተካ ፊት በደም ተበከለ። ኒኮል ደርሳ ባታስጥለው ኑሮ ምናልባት ይገድለው ነበር። ተካ አልሞተም ብቻ ሳይሆን ግራ እጁ በፋሻ ተጠምጥሞ ደረቱ ላይ ታጥፎ ከአንገቱ በፋሻ ተንጠልጥሏል። ፈገግ ሲል አንዱ የላይኛ የፊት ጥርሶ ወልቋል። ከሁለት ሳምንት በኋላ ወርቅ ጥርስ አስተከለ። ባህራምን እውነት ኒኮል አርግዛለች አልኩት። አሁን አለኝ። እንግዲህ ታስርኩ ማለት ነው። ዝም አልኩ። ምን ልበል? ያ ሁሉ የሪቮሉሽን ወሬ ከንቱ ቀረ። ኒኮል ካረገዘች ሁለት ወር አለፈ። ታስርኩ፣ ለምን አላስወረዳችሁትም? እንዴት አድርገን ልጃችንን እንገድላለን አለኝ። ለዚህ መልስ አልነበረኝም። ዝም አልኩ። ማን ያውቃል? ምናልባት የተረገዘው ልጅ የባራም አማንዳ። ወሬውን ስሰማ አብሬያት ነበርኩ። ሆቴል ክፍሏ ውስጥ ቁጭ ብለን ስናወራ፣ ስንስቅ በሩ ተንኳኳ። ከሚን አሚን ኢንትሬዝ አለች እየሳቀች። ተካ እጁን እንደጠመጠመ ገባ። አየ ነው ሰምታል አለኝ በአማርኛ ሸራፋው። ክፍት ግድን ይላል። ምን አልኩት። ሞንቴ ካርሎ ሆቴል ውስጥ ጀምሽድእና የሀገራችን ልጅ ሞተው ተገኙ። ዋድዝት ዋድዝት አለች አማንዳ። እርግጠኛ ነህ አልኩት። ዋድዝት እርግጠኛ ነኝ። ፖሊሶቹ እንደሚሉት ጀምሽድ መጀመሪያ የኛን ልጅ በሽጉጥ ግንባሩን ብሎ ገደለውና ቀጥሎ የራሱን አንጎል ብትንትን አደረገ። አሁን ሬሳዎቻቸው ወደ ሀገራቸው ሊላኩ ነው። አማንዳ ተነሳችና እኔ ለካ ሳይታወቀኝ ተነስቻለሁ። ትከሻዬን እየነቀነቀች በእንግሊዘኛ ዋኬን፣ ንገረኝ ምንድን ነው አለችኝ። አዝናለሁ አልኳት። ሉናው አለች። በኃይል ፈርታለች። ንገረኝ ሉናው ነው በጭንቅላቴ፣ አዎን አልኳት። ምን ሆነ ምን ሆነ ንገረኝ አለችኝ። ልታገኘው ባትሞክሪ ይሻላል፣ ወደ ፓሪስ ተመለሽ። ለምን ለምን ምን ሆኗል ልታገኟችኝ በኃይል እየነቀነቀችኝ፣ በጠንካራ ድምፅ ንገረኝ አለችኝ። ከእንግዲህ ማንም ሊያገኙ አይችልም አልኳት። በሹክሹክታ መሳይ ድምፅ ሙቷል አለችኝ። ዝም አልኳት። ወደ ተካ ዞረችና በተዘረጋጇ በሩን እያመለከተች ኪታውት ብላጮችበት በአማርኛ ብሏት ወጣ። በሩን ዘጋ። ረጋ ባለ ሁኔታ ቦርሳዋን ከሶፋው ላይ አነሳች፣ ወደ በሩ መራመድ ጀመረች። ዘልዬ ቀደምኳትና በሩ ጋ ቆምኩ። አሳልፍኝ አለችኝ። አታለቅስም፣ ያዘነችም አትመስልም። ዓይኖቿ ፍዝዝ ብለው በሕልም ውስጥ ያለች ትመስላለች። የት ሄጂ? አልኳት። ሂጄ ሉን አይዋለሁ ሁለት እጄን ትከሻዋ ላይ ጫንኩና እንድታየው አይፈልግም እንደ ድሮው ሲስቅ ሲጫወት እንድታስታውሹ ነው የሚፈልገው አልኳት። ሲስቅ ሲጫወት አለችና ስቅስቅ ብላ ማልቀስ ጀመረች። ትከሻዋ ላይ ባሉት እጆቼ ወደ እኔ ሳብ አደረግኳት። ራሷን ደረቴ ላይ አንተራሰችና ለቅሷን ቀጠለች። አልቅሳ ስጨርስ ሐኪም ጠራውላት የሚያስተኛ መርፌ ወጋትና ሄደ። አጠገብሽ በሆነ ወድ ነበር አልኳት። ክፍሉ ውስጥ አንድ ትንሽ አልጋ አስነጠፈችልኝ። ተኛች። ሲመሽ ወጣ ብዬ እራት በልቼ ተመለስኩ። ተኝታለች። ልቦለድ መጽሐፍ ሳነባም ሽቼ የተኛው ጧት። ተነሳች። ገላዋን ታጠበች። ረዥም ስስ ሐምራዊ የሌሊት ልብሷ ላይ ከፎጣ የተሰራ ወይን ጠጅ የቤት ካፖርት ደርባለች። ብርሃን መሳይ ጸጉሯ በሚያስደስት አኳዋን ተሞነጫጭሯል። አብረን ቁርስ በላን። ሉል ሰገድን እንዳናነሳ ፈርተን ስለ ሆሊውድ ማውራት ጀመርን። ቁርስ በልተን ስናበቃ እኔ ሶፋው ላይ ቁጭ እንዳልኩ ተነሳችና ከፊት የቆመች፣ በዝግታ የፎጣ ካፖርቷን መቀነት ፈታች። ካፖርቱን አውልቃ ለቀቀችው፣ ምንጣፉ ላይ እግሮቿ ዙሪያ ተጠቀለለ። ሐምራዊ ስስ የሌሊት ልብሷ ድንቡሼ ገላዋን! እንደ ደመና ከቦታ ልንጅ አልሸፈነውም። ጡት መያዣና ሙታንቴ አላደረገችም። አቤት ወርቃማ ጭገሯ ማማሩ! እጇን ዘርግታ ፊቴ እንዳሰሰች፣ ትርጉሙ የማይታወቅ ፈገግታ ፊቷ ላይ ሰፍሯል። ከተቀመጥኩበት ወደፊት ጎንበስ በማለት ምንጣፉ ላይ ተንበረከብኩ። ፊቴን ለስላሳ ወዷ ላይ አሳረፍኩ። እጆቼን ወፍራም ዳሌዋ ዙሪያ ጠመጠምኩ። ራሴን እቅፍ አደረገችኝ። እንደዚህ ሁነን ረጅም ጊዜ ቆየን። ምን እንደፈለገች ስላልገባኝ ምንም ባላደርግ ይሻላል በማለት ባለውበት ረጋው በኋላ ከተንበረከብኩበት አስነሳችኝ፣ ወደ አልጋዋ ወሰደችኝ። መኖሩን ሰምቼው የማላውቅ አዲስ የግብረ ስጋ አገር አሳየችኝ። ይሄ ሁሉ ሲሆን ያ ትርጉሙ የማይታወቅ ፈገግታ ፊቷ ላይ ብቅ ጥፍት ይል ነበር። ምሳ ከበላን በኋላ ሻንጣዋን መኪናዋ ኋላ ወንበር ላይ ያስቀመጥኩት አብሬያት ከኤክስ ወጣው ወደ አቪኞን የሚወስደውን መንገድ እንደያዘች መኪናዋን አቆመች። አየችኝ። ሰማያዊ አይኖቿ እንባ ቀረሩ። አንገቴን ስባ አፌ ላይ ሳመችኝ። ማረቤን እያቀበልኳት አሁን የት ነው የምትሄጁ? አልኳት። እኔ እንጃ ብቻ ከእንግዲህ ኤክስን ማየት አልፈልግም አለች እምባዋን እየጠረገች። ከአጭር ዝምታ በኋላ አንድ ነገር ልጠይቅሽ እፈልግ ነበር አልኳት። ግን አመነታው። ገብቶኛል አለችኝ። ጠዋት ለምን እንደዚያ እንደሆንኩ ልጠይቀኝ ነው የምትፈልገው? አሁን ሳቅ እያለች አንተ ስለምን ይሻልኝ አለችኝ። እኔማ ሻንዘሊዜ ካየውሽና ሌላ ሴት እየመሰልሽኝ ከተዋወቅን ጀምሮ አምረሽኝ ነበር እንደሱ ቢሆን ኑሮ ፓሪስ የተገናኘን ጊዜ በጣም ይመቻ አልነበረም። ይልቅ እውነቱን ንገረኝ። እኔ ለራሴ በጣም ደስ እንዳለኝ አውቃለሁ እንጂ ምንም አልገባኝም። አንችን ንገሪኝ እስቲ። ያ ሚስጥራዊ ፈገግታ ፊቷ ላይ ብቅ አለ። እውነቱን ለመናገር የሚበቃ ቃላት የለኝም አለችኝ። ግን እንዲህ ልበልህ ሞት መጥቶ በግድ ካልወሰደኝ በስተቀር ውስጤ ገብቶ ስፍራ እንዲይዝ አልፈቅድለትም። መቼም ቢሆን ጥልቅ ሀዘን ውስጥ በሆን ህይወት ሞትን ድል እንዲነሳው እፈልጋለሁ። ጧስ ሳይታወቅህ ውስጥ የገብተ ሞትን እንዳባረረው አግዘኛል። ምን ነው በመገረም ታየኛለህ? ተለውጫለሁ አላልኩም እንዴ? አሁንም አገባኝ። ውስጥሽ ከጸጉርሽ ይበልጥ ውብ ሆኗል። አይኖቿ እንደገና እንባ ሞሉ። እንደገና በአንገቴ ስባ በረጅሙ ሳመችኝ። ተጠንቀሽ ንጅሺ አልኳት። ሳቃለች። አትሽካ አገር ከመሄድ በፊት ፓሪስ ብቅ ብለ ታይኛለ እመጣለሁ። እስከዚህ አድራሻሽን ላኪልኝ። ትጽፍልኛለ በሳምንት በሳምንት ጥሩ ልጅ ነ። በጣም ጥሩ ልጅ ነ። ለአንቺ ብዬ አይደለም ለራሴ ብዬ ነው። እንዳንቺ ያለች ብርቱ ውብ ሴት ካየው አያስችለኝም። እንደገና በአንገቴ ስባ አፌ ላይ በኃይል ሳመችኝ። ከመኪናዋ ወረድኩ። ሞተሩን ቀሰቀሰች። ጭልጥ አለች። እስክትጠመዘዝ ባይኔ ተከተልኳት! ጥልቅ ሐዘን ተሰማኝ። የሄደችበትን መንገድ ሳይ የቆየውበት አይኔ ብሽ አለብኝ። አይኔን በኃይል ጨፈንኩ። እምባው ጉንጭ ላይ መውረድ ጀመረ። እጄን ኪሴ ከተትኩ፣ መሃረቤ የለም፣ አማንዳ ይዛው ሂዳለች። ፊቴን ወደ ከተማው መለስኩ። ኤክስ ራቅ ብላ ትታየኛለች። ከበላይዋ ንጹሕ ሰማይ ተዘርግቷል። የአማንዳን አይኖች ይመስላል።